እሺ ሀባቢ እንደምታዩት የወንድማችን ኮንስትራክሽን የሚሰራ ነው ዱባይ ውስጥ ማለት ነው። እና እንግዲህ በጣም በሚገርም ሁኔታ ላይ በፈጣሪ ፍቃድ ህይወቱ ተርፏል ማለት ነው። እና እንደምታዩት በገመድ ተንጠልጥሎ ነው የቀረው። እኔ ወንድሞቼ በጣም ጥንቃቄ ያስፈልጋችኋል። ያው እዛ ኮንስትራክሽን ስራ ውስጥ በመሆኑ ያው ጓደኞቹ ያተረፉትና ብቻውን ቢሆን ያው እንግዲህ ሬሳው ወደ ሀገር ይገባል ማለት ነው። እና እንግዲህ ሁላችሁም እራሳችሁን እየጠበቃችሁ ሁሌ አሁን ይሄ ወንድማችን ስራ ላይ ያለ በድንገት ነው ወደ ታች ሊወርድ የነበረው። እና ገመድ ነው አንገቱ ላይ የያዘው። እና ያ ራሱ ጓደኞቹ እነዚህ ኮንስትራክሽን የሚሰሩት ባይኖሩ ያው ህይወት ይጠፋ ነበር ማለት ነው። እና ሁላችሁ መመዳም ራሳችሁን እየጠበቃችሁ ስራ ሰሩ። ቀስ ረጋ ብላችሁ መስራት ነው ያለባቸው ማለት ነው ነገሮች እንዳስባችሁ ስለማይሆኑ ማለት ነውና ኮንስትራክሽን ሰራተኞች ደሞ ወንድሞቼ በጣም ጥንቃቄ ያስፈልጋችኋል። ይህም ቪዲዮ ሼር እያደረጋችሁ ለሁሉ ማድረሱላቸው ማለት ነውና እሺ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በያላችሁበት ሰላምታዬ ይድረሳችሁ። ከዋናው ስቱዲዮ ከፋጠማውልቲው መሀመድ ነኝ። እና እንግዲህ ዛሬ ደሞ ለየት ባለ ቪዲዮ መጥቻለሁ። እናንተ ላይክ ሼር ሰብስክራይብ ያደርጋችሁ፣ እኔ ያለሁት ለጋም ወረዳ ወደ ቦረና ማለት ነው። ያለሁት አቀስታ የምትባል ከተማ ነኝ ያለሁት። እንግዲህ መካነ ሰላም ልጓማ ምናምኖች ለኔ ቅርቤ ናት እና ልነዛ ለነዛ በደንብ እስከ መካነ ሰላም እስከ ደገር ድረስ እየላኩ ነው። በዚህም ጃማ ደጎሉ ድረስ ወን ሃይቅ ድረስ እየላኩ ነው ያለሁት እና ፍራሾች አሉ የተለያዩ ደረጃቸውን ጠብቀው ቤት መፍረሻዎች አሉ። እነ ለሀፍ አሉ። እነ ፍራሽ ልብስ አለኝ። ፍራሽ ልብስ ሙሉ ለሙሉ የሚያለብስ ማለት ነው። ቀጣይ ቪዲዮ ትእዛዝ ስላለኝ ያሳያችኋለሁ። ሰሞኑን የሚያሳያቸው ያለሁት የሶሻል ሚዲያ ነው። እና እንግዲህ ንጣፎች አሉ። በሜትር እንደፈለጋችሁ በቤታችሁ ልክ አሉኝ። ውስጥም አለኝ። ገብተን ውስጥ ያለውን የምናያለን። እናንተ እስከዛው ድረስ ላይክ አድርጉኝ ብዙ ሰው ስኬሊንግ ይረዳኛል፣ ማለት ነው እና መጋረጆች አሉኝ። እናንተ ማዘዝ ያለባችሁ በደንብ አይታችሁ በደንብ እኔ ብዙ አቃ አድርሻለሁ። በጣም ብዙ የረመዷን አስቤዛ ብዙ ነገር አድርሻለሁ። አሁንም እያደረስ ና ያለ ነው እና እንግዲህ ሰ አንዳንድ የቪዲዮ ላሳያቸው ብዬ ነው በተመጣጣኝ ዋጋ እስከ መጋረጃ እስከ አራት ሜትር አለ ፍሬንች ዶር የሚያለብስ ማለት ነው። አራት ሜትሩ እስከ 3000 ብር ማለ 3200 እንደ እንትኑ ነው፣ እንደ ደረጃው ነው ማለት ነውና የፍራሽ ልብሶች፣ የትራስ ልብሶች በምትፈልጉት ዲዛይን ጣቃውንም እየላኩላችሁ በውስጥ ማውራት ትችላላችሁ። ይሄ የውስጥ መስበሬ ነው። በዚህ የፋጡማን ታገኙታላችሁ ማለት ነው። ፋጡሚን በዚህ ታገኙታላችሁ። የስደት እህታችሁ ናት፣ እሷ ናት የምትመርጥላችሁ እሷ ጋር እየተመካከራችሁ ማስገዛትም መግዛትም ትችላላችሁ ማለት ነው። በእሷ ውስጥ ጨርሳላችሁ። እኔ ደግሞ እኔ ማድረስ ነው ስራዬ ማለት ነው። እና ለእናንተ አዳዲስ ነገሮችን ማሳየት ነው የእኔ ስራ ማለት ነው እህቶቼ እና እዙ ሀገር ላይ እንዲሰራ እያበረታታችሁኝ ስለሆነ አልሐምዱሊላህ እየሰራሁ ነው። እዙ ሀገሬ ላይ ነኝ ያለሁት። እናንተም እንሻአላ እያያችሁልኝ ነው ሼር የሚያረጋችሁ ስለምትበርታትኝ ሁሉ አመሰግናለሁ። እነዚህ መጋረጆች በጣም ቆንጆ ናቸው። ከለሮቹም ማሻአላ ናቸው። ምክንያቱም እኛ ዚ ሀገር ቆሻሻ ትንስ መቻል ያለበት መቻልም ያለባቸው እነዚህ ቆንጆ ቆንጆ መጋረጆች አሉ። የቤሽቶ ናቸው። እነዚህ የቤሽቶም አሉ። ዋጋ ቀጣይ ይናገራለሁኝ። አብዛኛው አሁን አዲስ ስለሆነ እየጨመረም ይህንትን የሚያለ ስለሆነ አሁን ላይ መጋረጃ ያሉት እስከ 700 እስከ 600 አሉ። ልሀፎች አሉ። ብርድ ልብስ አለ። ብርድ ልብስ በምትፈልጉት ኪሎ አለ። ልሀፍ አለ። ብርድ እነዚህ ደግሞ ፍራሾች አሉ። 75ቶች የቤት መፈረሻዎቹ ማለት ነው። እነዛ ዋጋ 2300 ብር ናቸው። መፈረሻዎቹ ማለት ነው። ይሄ ደግሞ ሳሩ ሳር መፈረሻ የሳር መፈረሻው በሜትር ነው። አንድ ሜትር ሺህ ስምንት ነው። በቃ አንዳንድ ነገሮች የነገርኳችሁ ነው። ለሀፍ ደግሞ እዚ ሀገር ብርድ ልብስ ማለት ነው እናንተ እስከ አስራ ሁለት ኪሎ የምትገዙበታላችሁ እና የዚህ ሀገር ብርድ ልብስ የሚሆነ መሆን ያለበት ማለት ነው አራት ኪሎ አራት ነጥብ አምስት እና አምስት ኪሎ ነው መሆን ያለበት እዚ ሀገር ማለት ነው እና እስከ 10 ከ11 12 ኪሎ እዛ ሀገር አይለበስም። ምክንያቱም ከባድ ነው፣ ይከብዳቸዋል። ስታጥቡት ደግሞ እንደዚህ የሚታጠብ ነገር አይደለም። ሙቀትም ይፈጥራል። በዛም ላይ እንደዛ እያደረጋችሁ መልበስ ያለባችሁ አራት ነጥብ ወይም ከሶስት እስከ አምስት ያሉት ነጥቦች ተጠቀሙ። እነዚህ እነዚህ ማለት ነው እና ከዛ አገር እዛ ሀገር የማይገኙ ከዛ አገር አሪፍ ነገር ይዛችሁ ምትመጡት ማለት ነው ምን መሰላችሁ? ብርድ ልብስ ነው። ብርድ ልብስ ብርድ ልብስ ይዛችሁ ነው። ምክንያቱም በቃ እዛ ሀገር አሪፍ ደረጃ በደንብ ጥርት ያለውም ብራችሁን የማይጨርሰው እዛ ሀገር ስትገዙት ጥራትም ይን እዛ ሀገር ይበልጣል ማለት ነው። ብርድ ልብስ ይዛችሁ ነው የሚመክራችሁ ማለት ነው። እዚህ ግን ቆንጆ ቆንጆ ብርድ ልብስ ያሉት አራት ነጥቦች፣ ሶስት ነጥብ ምናምን ያሉት በጣም ቆንጆ ናቸው። ቀለል ቀለል ያሉ ብርድ ልብሶች አንደኛ ያሉ ቱርላብ የሚሉት ማለት ነው እና እዛ ሀገር ከፍ ያለ ብርድ ልብስ ለቤታችሁ አንድ ለራሱ አስፈለገ ተተባለ አንድ ብርድ ልብስ 12 ምናምን ያለውን አንድ በቂያችሁ ነው። እነዛ አታብዙት፣ ምክንያቱም እዚያ ሀገር አያስፈልግም እሱ ነገር ማለት ነው። እና ይዛችሁ የምትመጡት አብዛኛው በቃ ለሀፍም እዚህ አለ፣ ቆንጆ ቆንጆ ለሀፍ አለ። እነዚህ እነዚህን ይዛችሁ ብትመጡ አሪፍ ነው። ሌላው ሞልቷል፣ በቃ እዚሁ እዚሁ ሀገራችን ገንዘብ ነው። እናንተ እዛ እየሰራችሁ እዚህ ደሊቨር ማድረግ ትችላላችሁ። ከዚሁ በቃ እዚሁ ተገዝቶ ወደ ሀገራችሁ መሄድ ይችላል ማለት ነው። እና እንደዚህ አድርጉ እህት ወንድሞቼ፣ በያላችሁበት አላህ ይጠብቃችሁ። ወጥቶ ከመቅረት ሁላችሁም በቃ ከድንገተኛ አደጋ አላህ ይጠብቃችሁ። እናንተም ጥንቃቄ አድርጉ፣ ሰበብ አድርሱ፣ ለፈጣሪያችሁ ዱአ አድርጉ። ደግሞ ዱአችሁ እንዲሰማችሁ በደንብ ዱአ እያደረጋችሁ ከፈጣሪያችሁ ጋር መወያየት ያለባችሁ። አታስቡ፣ አሳብ ሆናችሁ የሚሰሩት ነገር እንደዚህ ለአደጋ ይፈጥርባችኋል። ና ሁላችሁም ራሳችሁን እየጠበቃችሁ መስራት ነው ያለባችሁ እህቶቼ እና በቀጣይ ቪዲዮ ደግሞ እስተመጣ ድረስ መልካም ስራ ይሆንላችሁ። መልካም ቆይታ እህቶቼ። ቀጣይ ቪዲዮ ደግሞ ብንትኖችን አሳያችኋለሁ፣ ልብሶችን አሳያችኋለሁ፣ የህፃን ልጅ አልባሳት፣ የአዋቂ አልባሳት፣ የረመዷን አስቤዛ ማዘዝ ለምትፈልጉ ሁሉም። ረመዷን እየቀረበ ስለሆነ አሁን እቃዎች በጣም እየጨመሩ ነው። እነዚህ ሱካር እና ምናምን ነው ያሁን ላይ እየጨመረ ያለውና፣ ሱካር አሁን ኪሎ 200 ብር ገብቷል፣ ከ160 ብር ማለት ነው። ትንስ እነሱ እነሱ ያው ረመዳን ጠጋ እያለ ስለሆነ ትንስ ውድነት እያመጡ ነው። ቢሆንም አልሐምድላህ ቀጣይ ቪዲዮን እንገናኛለን። መልካም ቆይታ።